አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት ሀያ ሰባት በዚች ቀን ለአባቶች ሊቃነ ጳጳሳት ሰላሳኛ የሆነ የእስክንድር የአገር ሊቀ ጳጳሳት አባ ዮሐንስ አረፈ። ይህም ቅዱስ ደግ የተማረም ነበር። ከልጅነቱም ጀምሮ በገድል ተጠምዶ የሚኖር ነበር። ከዚህም በኋላ በዋሻ ውስጥ ራሱን እስረኛ አደረገ። የትሩፋቱና የእውቀቱን ዜና በተሰማ ጊዜ በእስክንድርያ የአገር ላይ ይዘው ሊቀ ጳጳስና ሾሙት። ብዙ ድርሳናትንም ደረሰ። እግዚአብሔርም በዘመኑ የቤተ ክርስቲያን ሥልጣን አጸና። ይህ አባት በተሾመበት ወራት ደግ ምእመን አንስጣስዮስ የሚባል ንጉሥ ነበር። በአንጾኪያም የከበረ አባት አባ ሳዊሮስ አረ ነበረ። እርሱም ወደ አባ ዮሐንስ ስለ ቀናች ሃይማኖት እንዲህ ብሎ በመልእክቱ ውስጥ ጻፈ። ለጌታችን ኢየሱስ ክርስቶስ ከተዋህደው በኋላ እንደ አባቶቻችን እንደ አባ ዲሜጥሮስና እንደ አባ ዲዮስቆሮስ እምነት ያለ መቀላቀል ያለ መለወጥ ያለ መለያየትና ያለ መጨመር አንዲት ባህሪ አለችው። አባ ዮሐንስም መልእክቱን ተቀበለው። ኤጲስቆጶሳቱም ሁሉ ተለያይተው የነበሩ ሕዋሳትም ተመልሰው አንድ ስለሆኑ የክብር ባለቤት ጌታችን ኢየሱስ ክርስቶስን አመሰገኑት። ከዚህም በኋላ ለመልእክቱ መልስ አባ ዮሐንስ ለአባ ሳዊሮስ እንዲህ ብሎ ጻፈለት፤ ይኸውም ስለ መለኮትና ትስቢት የአንድ ባህሪ ህልውና ስለ ወልደ እግዚአብሔር ያለ መለያየት ያለ መቀላቀልና ያለ መለወጥ ሁለት ያይደለ የሰውን ባህሪ በመለኮቱ ባህሪ ጋራ አንድ አድርጎ በማዋሃድ ሰው ስለ መሆኑ፣ ጌታችንም የሚካፈሉትን ወይም ጌታችንንም የሚከፋፍሉትን ወይም ተጨመረበት የሚሉትን ወይም ስለ እኛ መከራ ተቀብሎ ተሰቅሎ የሞተው ሩቅ ብእሲ ነው የሚሉትን በመለኮቱ ባህሪ መከራ ተቀበለ የሚሉትን አወገዘ። የቀናች ሃይማኖትስ ይች ናት። እግዚአብሔር ከእኛ በነሳው ስጋ ስለ እኛ መከራ እንደ ተቀበለ እናውቃለን እኮን ይቺም የሚጓዝባት የማይሳሳትባትና የማይደናቀፍባት የህይወት መንገድ ናት አለ። አባሳይሮስም ይቺን የአባ ዮሐንስን መልእክት በአነበባት ጊዜ በመልካም አቀባበል ተቀበላት፣ በአንጾኪ አገርም ሰበከባት። ስለ ቀናች ሃይማኖትን በመካከላቸው ሰላም ፍቅርና ስምምነት ሆነ። ይህም አባት ህዝቡን እያስተማረ አስራ አንድ ዓመት ኑሮ ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም እብል ለዘሞቀሃ ርእሶ እስከ ተሃርየ ለተጰጵሶ ለዋሂድ አምላክ እንዘ ይሴልሶ ቃለ ምዕዳን ነቢቦ ወመጻፈ ሕግ ደሪሶ ለፈጣሪሁ ወሀበ ወመጠወ ነፍሶ። በዚች ምለት የማርያና የማርታ ወንድም ጻድቅ አላዛር አለፈ አረፈ። ይህን ቅዱስ ሰው በአራተኛ ቀን ከመቃብር ካስነሳው በኋላ በዚሁ ሳምንት ውስጥ መድኃኒታችን መከራ ተቀብሎ ተሰቅሎ ሞተ። ከትንሣኤውም በኋላ አላዛር ከሐዋርያት ጋር አንድ ሆነ። አጽናኝ መንፈስ ቅዱስም በወረደ ጊዜ ከሐዋርያት ጋር ጸጋውን ተቀበለ። ሐዋርያትም በቆጵሮስ አገር ላይ በአንብሮተ እድ ኤጲስቆጶስነት ሾሙት። መንጋውንም በመልካም አጠባበቅ ጠበቀ። በሹመቱም አርባ ዓመት ኑሮ በሰላም በፍቅር አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በዚህ ጻድቅ አባት ጸሎት ይማረን በረከቱም ከእኛ ጋራ ትኑር ለዘላለሙ አሜን። ሰላም ላላዛር ኤጲስቆጶስ ዘተሰይመ ረቡዓ መዋኤል ድረ በመቃብር ታሃትመ ኢየሱስ ክርስቶስ ድር አንስወቶ ቀደመ ምስለ ምውታን እስከ ያነስኦ ዳግመ በዛቲ ዕለት አይረፈ ወኖመ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዝች ቀን አባ ጌርሎስ እና አርባ አምስቱ ልጆቹ በሰማይትነት አረፉ። ደግሞ የከበሩ አባቶች አብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን እኛንም በከበሩ አባቶቻችን በጸሎታቸው ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። በዚችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት አመተ ክርስቶስ አረፈች። በዚችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ተአምር ዘገብረ እግዚእነ ወአምላክነ ወመድኃኔነ ኢየሱስ ክርስቶስ ሳህሉ ወምሕረቱ የሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ይቅርታው ምሕረቱ ለሁላችን ከጥምቀት ልጆች ጋር ይሁንና ጌታችንና አምላካችን መድኃኔ ዓለም ያደረገው ተአምሪ ነው። ክብር ይግባውና መድኃኔ ዓለምን የምትወዱ የተወደዳችሁ የቤተ ክርስቲያን ልጆች፣ ወንድሞቸው ሆይ እነግራችሁ ዘንድ ኑ ስሙኝ። ከሁሉ አስቀድመን በሐሳባችን ሁሉ በኃይላችንም ጌታችን ፈጣሪያችን እንውደደው ልበ አምላክ ዳዊት ዋልያ ወደ ውሃ ምንጭ እንደሚናፍቅ እንዲሁ ነብሴ ወደ እግዚአብሔር ትናፍቃለች። አቤቱ በኃይሌ ሁሉ እወድሃለሁ እንዳለ አንደበትንም ዳዊት እንመንበትም ዳዊት በሰው ከመታመን በእግዚአብሔር መታመን ይሻላል። በገዢዎች ተስፋ ከማድረግ በእግዚአብሔር ተስፋ ማድረግ ይሻላል። ኃይሌም ሐሳቤም እግዚአብሔር ነውና እንዳለ ሶስት መቶ አስራ ስምንቱ ሊቃውንት ዓለምን ሁሉ በያዘ በአንድ አምላክ በእግዚአብሔር አብ እናምናለን። በአንድ ጌታ በኢየሱስ ክርስቶስ እናምናለን። በመንፈስ ቅዱስ እናምናለን። በአንዲት ጥምቀት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተሰሬ በአንዲት ጥምቀት እናምናለን እንዳለ በዚህም በዚህ በአምስት እምነት እናምናለን። በአምስት እግደት እንሰግዳለን ፍጥረታትን ሁሉ ለፈጠረ አምላክ ሶስት ስግደት እንሰግዳለን። ዳዊት ሰማዮች ያንተ ናቸው፣ ይህም ምድር ያንተ ናት፣ ዓለሙን በሙሉ አንተ ፈጠርህ እንዳለ ከእርሱ በቀደመ ሌላ አምላክ አናመልክም። ሁለቱንም ስግደታችን ለከበረ መስቀሉና ለእናቱ ለማርያም እንሰግዳለን፣ በክብር እኩል ሆነዋልና። ለዚህም ለሁለቱ ፍጥረቶች ለፈጣሪ ምስጋና ይገባቸዋል እንዳለ ሐዋርያው የአሕዛብ አማለክቶቻቸው የሰው እጅ ስራ የወርቅ የብር ናቸው አፍ አላቸው አይናገሩም። አይን አላቸው አያዩም። ጆሮ አላቸው አይሰሙም። አፍንጫ አላቸው አያሸቱም። እጅ አላቸው አይዳስሱም። እግር አላቸው አይሄዱም። በውስጣቸው ውስትንፋስም የለም። የሰሯቸው ሁሉ እንደ ነርሱ ይሁኑ። ክብር ይግባውና አምላካችን መድኃኔ ዓለም ግን የማዳን አምላክ ነው። ይቅርታው ቸርነቱ ከእኛ ከሁላችን ከሕዝበ ክርስቲያን ጋር ይኖር፣ አገራችን ኢትዮጵያን የሚጠብቃት ለዘላለሙ አሜን። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን። ከቅዱሳን ረድኤት በረከት ያሳትፈን። ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን። ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላም ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻ መንግስትከ ወይኩን ፈቃድከ በከመ በሰማይ

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረታ በፍቅር ወልቺ ኢየሱስ ክርስቶስ ከመይስራ አጣዊ ነተማ ይጸነብኪ ኦቶ ካፌ ንስሐ ወሰራ ሀጢአት ኢየሱስ ክርስቶስ ስረ ሀጢአት የዋጢአተ ኩሉ ዝብ ከማ ይሰራ ሀጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን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 እርቱ የቤተ ክርስቲያን ልሳን